አሰላሙ አሌይኩም ረህመቱላይ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ፣ ሰላማችሁ ይብዛ። እንግዲህ ይሄንን ሙያ ተመልከቱ ማለት ነው። በዚህ መልኩ ቃሪያን እንዴት አድርጋችሁ ጠብሳችሁ እንደምትሉ ተከታተሉ። ቃሪያውን ጠብሻለሁ መጀመሪያ። ከዚያ ነጭ ሽንኩርትና ዝንጅብል በዘይት ነው የምንጠብሰው። በዘይት እንደዚህ አድርገን እንጠብሰዋለን። ከዚያ ሽንኩርቱን ደግሞ በዚህ መልኩ እንጠብሰዋለን። ቀይ ሽንኩርት ማለት ነው። በዚህ መልኩ ጠበስ ጠበስ እናደርገዋለን። ዘይቱን እንጨምራለን። ማነው ይሄ ቲማቲሙን እንጨምራለን። ጫው ትንሽ እናደርግበታለን። እንደዚህ አድርገን ጠበስ ጠበስ ካደረግን በኋላ ያለን ቤት ያፈራውን ቅመም እንጨምራለን። ይሄ ደግሞ ሳልሳ ነው። ሳልሳ ታውቃላችሁ፣ ቲማቲም ድልህ ማለት ነው። ተፈጨ እሱ እናደርጋለን፣ ቀይ እንዲያደርግልን። ከዚያ ቅድም የጠበስ ነው በዚህ መልኩ አድርገን አብረን ደግሞ እንጠብሰዋለን። እንደገና በዚህ መልኩ ካዋሃድ ነው በኋላ ሎሚ እናደርግበታል። ሎሚ እንዳትረሱ። ሎሚ በጣም ያጣፍጠዋል ማለት ነው፣ ይጣፍጣል በጣም እና በዚህ መልኩ ይሄን ይመስላል። አያችሁት። ማሻላ እንዴት አይነት የሚጥም መሰላችሁ። የምትበሉት ምግብ ላይ ደረቅ እያደረጋችሁ መብላት ነው። በዚህ መልኩ በመፍጫ እንፈጫለን። እንደዚህ አድርገን እንደዚህ ፍጭት ካደረግን በኋላ እንደዚህ በመገልበጫችን ላይ እንገለብጣለን። ዘይት እናደርጋለን። ዘይት ዘይቶን ብታደርጉ ይመረጣል ግን ይሄ ደግሞ የንትን ነው። የኩዝባራ ወይም ቢሎንስ የሚባለው እንደዚህ አይነቱን ቅጠል ከትፋችሁ ለጣዕሙ ማለት ነው። የድንብላል ቅጠል ይባላል ብኛ ሀገር። እና እሱን አድርጋችሁ እንደዚህ በቃ አዋህዳችሁ ማለት ነው እቃችሁ ላይ ያስቀምጣችሁ። በጠርሙስ ነገር ጠርሙስ ነገር ብታረጉት ደስ ይላል። ጎማኔ ደስ አይለኝም እና በጠርሙስ ነገር አድርጋችሁ ፍሪጅ ታደረጋላችሁ። በፍሪጃችሁ አንዳንድ ማንኪያ የፈለጋችሁትን ያህል የምትመገቡት ምግብ ላይ እያደረጋችሁ ራሱ ልብላቤው በጣም የማይለባለብ ማለት ነው። አሪፍ ነው የሚሆነው። በጣም የሚጥም ነው፣ ወላይ በጣም ይጣፍጣል። በዚህ መልኩ እየሰራችሁ በመመገብ ያው እንግዲህ እኛ ኢትዮጵያዎች ሀበሻዊ ስንባል የሚፋጅ ምግብ እንወደለን። ያንን እንግዲህ በላ በላ ማድረግ ነው ማለት ነው። በዚህ መልኩ ሰርታችሁ መልክ ስጠኝ እንጂ ሙያ ተጎረቤቴ ነው። አሁን ላይ ይሄ ሚዲያ እያለን ማንም ማረው ሙያ የለም ማለት ነው። ሁላችንም ገባ ብለን ነው ይሄን ስሩ ስንባል፣ ይሄን ይሄን መስራት ታውቂያለሽ ስንባል፣ አሁን መዳም ቤት ብሹፍ እንላለን። እስቲ ያየዋለሁ ሞክረዋለሁ እንልና ዩቱብ ላይ ሰርች አድርገን ገባ ብለን መስራት ነው በቃ። እንደዛ ነው አሁን እንደዛ ነው። አንዳንድ ምግብ ይሄን መስራት ትችያለሽ ትሉኝ፣ አላቅም አለ ብሹፍ ነው የምላቸው። አይቼ ሰራለሁ ማለት ነው። አይቼ መስራት፣ ከዚያም በኋላ ልክ እንደ ጠበቁት አይደለም የሚያገኙ በጣም በቃ ችላ ችላ ስላቸው የማላቅ ይመስልና ነው። ከዚያ እዛ ላይ የታችሁ ስነ ስርአትን ጠብቃችሁ አጨማመሩን እንዴት እንደሆነ ስነ ስርአትን ጠብቃችሁ ከሰራችሁት በጣም የሚጥም ነገር ነው የምትሰሩት ማለት ነው። በጣም ቆንጆ ነገር ነው የሚሰራው። እና የማናቅ የምንመስላቸዋለን አንዳንድ አረቦች